ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ? የኔ ዳናኒ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት እፈልጋለሁ። የኔ ውዶች ማለት ነው። እንግዲህ ዛሬ በሄሉ ቤት ቪዲዮ ተለቀዋል። እውነት ለመናገር በጣም አዝኛለሁ። እግዚአብሔር ነው ምላችሁ። በጣም የተናደድኩ ማለት ነው። ያቡ ዛሬ ኤሉን ገፈተራት ማለት ነው። ስለዚህ ኤሉ የኔ ቆንጆ፣ ይሄ ልጅ ምንም አይጠቀምሽም የኔ ውድ፣ ምንም አይጠቅምሽ። ወንድ ልጅ ካልወደደሽ ፍቅር በግድ አይሆንም እ ህይወት ይቀጥላል። ወንድ ቢሄድ እኮ ወንድ ይመጣል፣ ህይወት ይቀጥላል። ልጁ ድሮም ላንች ስሜት የለውም፣ ለጥቅም ነው የቀረበሽ። ስለዚህ ከዚህ ልጅ መራቅ አለብሽ ማለት ነው እና በግድ የኔ ሆናልኝ ማለት ሙጭጭ ማለት ይደብራል። ሉ የኔ ቆንጆ አንቺ ሴት ልጅ ነሽ፣ ገና ብዙ ነገሮች ይጠብቁሻል። ለሱ ብለሽ እሱ ፍቅሩን ስላልተቀበለልሽ፣ ይቅርታ ስላልተቀበለልሽ መኪና ስር ገብተሽ ራሽን ልታጠፊ ምን ቦጣሽ? ልጁ ለአንቺ እኮ ድሮም እኮ ፍቅር የለው። አውቀው ነው ወደ አንቺ ህይወት የመጣው እንጂ ለጥቅምና ለመታወቅ የመጣው እንጂ እውነት ፍቅር ቢኖረው ይሄ ልጅ ለሄሉ ፍቅር ቢኖረው ድሮ ነበር ይቅርታ የሚቀበሉ። እሷን ትቶ ወደ አዲስ አበባ አይመጣም ነበር። የድሮ ፍቅረኛ ይዞ ወደ አዲስ አበባ አይመለሱም ነበር። ድሮም ወደ ሄሉ ህይወት የመጣው ለጥቅም ነው። ቤተሰብ ማለት ነው። እና በጣም ነው የተናደርኩ። እግዚአብሔርን ከወንድ አስመሳይ ፈጣሪ ይጠብቀ። ምን ሰው ነው? ለሴት ልጅ ክብር የሚባል ነገር የለውም። ሁነን ለመናገር እግዚአብሔር ወንድ ልጅ በዚህ ልክ ወርዶ ሲገኝ እኔ በጣም ነው ያዘንኩ። ይህ መጨረሻ ማለት ነው። ሄሉ የእኔ ውድ ወደ ራስሽ ተመላሽ። ይሄ ልጅ አይጠቅምሽም። እውነት ለመናገር ማለት ነው እና ለጥቅም ነው ድሮም ወደ አንቺ ህይወት የመጣው እንጂ እውነት አንቺ ወዶ አንቺን አፍቅሮ አይደለም ወደ አንቺ ህይወት የመጣው እንጂ። ልትወጂ ትችላለሽ፣ ለእሱ ህይወትሽን ልትሰጪ ትችላለሽ፣ እሱ ለአንቺ ስሜት ከሌለ ፍቅር ከሌለ ምንም አይጠቅምሽም። ገባሽ አይደለም? ወደ ራስሽ ህይወትሽ ተመላሽ፣ ተመላሽ ወደ ራስሽ አንቺ ገና ልጅ ነሽ። ገና ብዙ ነገር ይጠብቅሻል። ቆንጂዬ ነሽ፣ ብዙ የሚፈልጉት ሰዎች አሉ። ለቤተሰቦችሽ መኖር አለብሽ። ገባሽ? ምን የመሰለ ወርቅ ቤተሰቦች አሉሽ። ስለዚህ በዚህ ልክ ለወንድ ብለሽ እንደዚህ ራስሽን ዝቅ ስታደርግ አይደብርም? አይደብር ወንድ ልጅ ካልፈለገሽ ፍቅር በለመነ አይሆንም። የኔ ውድ አንቺ ሴት ነሽ። ይበቃሻል፣ ይሄ ልጅ ከዛሬ ቪዲዮ ሁላችሁም ማየት ትችላላችሁ። ድጋሚ ቅርታ እንኳን ወደ አንቺ እንኳን ቢመለስ ቅርታ ብሎ ወደ አንቺ ቢመለስ እንዳትቀበይ። የሱን ይቅርታ የሱ ፍቅር ምን አድርግልሻል? ለአንቺ ክብር ከሌለ ለአንቺ ክብር አይገባሽም፣ ማለ ብዙ ጊዜ ይናገረ አካበደ። ምንድ ነው? ድሮ ኤሉናት እንዴ? እሺ ወደ ቤተሰቦች ይሄዳልኝ ብላ ኤሉ ለመነች። ራሱ አይደል? እንደ ወደ ቤተሰቦች ይሄደ ማለት ነው። በግ ይዞ የሄደ ራሱ ነው። ኤሉ ለምና ወደ ቤተሰቦች ይሄዳልኝ አላለችው? በዚህ ልክ አንቺ ለአንቺ ክብር አይገባሽም ሚገባት የእኔ ፍቅረኛ የድሮ ነበራት፣ ለሳ ነበር ክብር የሚገባት እንጂ ለአንቺ ክብር አይገባል። ለአንቺ ክብር ሰጥቼ ነበረ፣ እኔን ዝቅ አደረግሽን። በዚህ ልክ ወንድ ልጅ ጉራ ሲነፋ አይደብርም እውነት ለኤሉ ስሜት ቢኖር በዚህ ልክ ይወርዳል እንዴ? ቤተሰብ እኔ በጣም ነው የተናደርኩ። ኤሉ በናትሽ ስወድሽ፣ እግዚአብሔር ለወንድ ብለሽ እንደዚህ አታለቅሽ እንዴ። ወንድ ልጅ በለመና እኮ አይሆንልሽም፣ ከአንቺ ጋር ማለት ነው። በለመና አይሆንልሽም። ወንድ ልጅ ስወድሽ፣ ሲያፈቅረሽ ነው ደስ ብሎ ማለት ነው። ቤተሰብ እንዴት አያችሁ? የዛሬን ቪዲዮ አይታችሁ እንዴት ነው? ኤሉ በጣም ነው የወረርሽብኝ በጣም ነው በኤሉ ተናድጃለሁ። ልጁ ምንም ለኤሉ ምንም ስሜት የለውም። ድሮም ኤሉ ሊጎዳት ነው እንጂ የመጠው እንጂ እውነት ለኤሉ ስሜት ኖሮ አይደለም ጌታን በዚህ ልክ ከህይወት ውጭ ልኝ ወደ እኔ ህይወት እንዳት መጪ አልፈልግሽም እያላት ሊማታት ጭራሽ ሊማታት ገባችሁ? ሴት ልጅ በዚህ ልክ የገፈተራት ተራት፣ ለሄሉ ለትዳር ይሆናል ብላችሁ ታስባላችሁ? ወንድ ልጅ ካልፈለገ ትዳር እኮ በግድ አይሆንም። ቤተሰብ እንዴት አያችሁ? የዛሬን ቪዲዮ አይታችሁ፣ እኔ በጣም ነው ልቤ እንዴት እንደቆሰለ አላቅም። በቃ አላቅም። ሄሉ የኔ ውድ ራስሽን አስከበሪ ራስ ሽን አስከብር። ወንድ ልጅ ካልፈለገሽ ፍቅር በግድ አይሆኑም። የዛሬ ቪዲዮ አይታችሁላቸውም፣ በእርግጠኝነት በኤሎም እየተናደዳቸው ልጆች አላችሁ ማለት ነው። ሴት ልጅ ራሷን ስትጠብቅ ደስ ይላል። ወንድ ልጅ ካልፈለገ ፍቅር በግድ አይሆንም። ውጭልኝ፣ ወደ እኔ ስልክ እንዳደውይብኝ፣ አንቴ ማጣት አልፈልግም አብዳለሁ ወይም መኪና ስር ገብቼ የራሴን አጠፋለን እያልቻለች ማለት ነው። እሱ ግን እንዴት እንዴት እንደሚያደርጋት ሄሉን አስባችኋል። ሄሉ በጣም ነው የምትወዳው። ድሮም እኮ ያው ማለት ጥፋት ስላጠፋ ድሮም እኮ እሱም ጥፋት አጠፍተዋል ሉ አንድ ጥፋት ስላጠፋች በዚህ ልክ ወንድ ልጅ ተለምኖ ማለት አይደብርም? አይደብርም? በጣም ያስጠላ። እግዚአብሔርም በጣም ድሮ በጣም ነበረ ጥሩ ሰው መስሎኝ ነበረ። ዛሬ ቪዲዮን አይቼ በጣም የወረደብኝ ማለት ነው። ሴት ልጅ በዚህ ልክ ሲገፈትር አልፈልግሽም፣ ውጭልኝ፣ እንደዚህ ያደረገ ኤሉ ይቅፍ ስታደርገ እሱ ይቅፍ ማድረግ አይፈልግም። ለምን በዚህ ልክ ኤሉ ወንድ ልጅ እስከሚንቅሽ ድረስ ለምን ራስሽን ዝቅ የምታደርገ? ቆንጆ ወንድ ልጅ ቢፈልግሽ እኮ ድሮ ነበረ። ግን አንቺ ወንድ ልጅ ካልፈለገሽ ፍቅር በግድ አይሆንም። ስለዚህ ወደ ራስሽን ተመለሺ። ህይወት ይቀጥለ ወንድ ቢሄዱ ወንድ እንኳን ቢሄድ ወንድ ይመጣ፣ አልገባሽ? ህይወት ይቀጥላል። ሄድ ትርግ ይበል። አት ለምኝ እንዴ ለምነሻል፣ ይቅርታ ጠይቀሻል፣ ይቅርታ ካልተቀበለለሽ በግድ በግድ ተንበርክከሽ በግድ ከአንቴ ጋር መሆን ከአንቺ ጋር መሆን አይፈልግም ልጁ ማለት ነው። ለምን የራሱ ፍቅረኛ ስላለ፣ ድሮም አንቺ ሊጎዳ ነው እንጂ፣ እውነት ለአንቺ ስሜት ቢኖረው እንደዚህ ድረስ አይሄድም ነበረ። እስከ ጥግ ድረስ አይሄድም ነበረ። አንዳንድ ሰዎች ድራማ ነው አትበል። ድራማ በዚህ ልክ አይሰራም። ቤተሰብ፣ ይሄ እኮ የሰው ህይወት እኮ ነው። በዚህ ልክ ድራማ እንዴት ይሰራ? ድራማ ነው የምትሉ ሰዎች እንዴ፣ በዚህ ልክ ድራማ አይሰራም። እኔ በጣም ነው የተናደርኩት፣ ጌታ በጣም ነው በቃ

ጭራሽ እንደ እህት እና እንደኔ ስትፈልጊ እገኛለሁ። አንቺም በቃ አንዳንድ ነገር ቦታ እንገናኛለን። ስለዚህ ካሁን በኋላ አንቺ ለትዳር አልፈልግሽም፣ አትሆኝልኝም፣ አልወድሽም፣ አልፈልግሽም፣ ይቅርታም አልቀበልልሽም እያላት ያለው ማለት ሉ። ግን አንተ ማጣት አልፈልግም፣ መኖር አልችሉም፣ አንተ ነጥቼ መኖር አልችሉም። ካላንተ አይሁንልኝ። እኔ በጣም ነው እምወድክ፣ በጣም ነው እማፈቅርክ እሺ አንቺው ብትወጅ እኮ ልጁ ካልፈለገሽ፣ ኤሉ በግድ ፍቅር በግድ የሆነ እንደ ቤተሰብ እስኪ ሊገሩ። እግዚአብሔር በጣም ነው የተናደርኩ ዛሬ። መስማ ለሁላችን ፈጣሪ ትግስት ውስጣል። ወንድ ልጅ እስከዚህ ድረስ ከናቃችሁ ይከብዳል። በአካችሁ በማረን ብያችኋለሁ። እሉም በውስጥ የምታወሩ ሰዎች ካላችሁ ከዚህ ልጅ ማራቅ አለባት። ልጁ አይፈልጋትም። የሆነ ነገር እንዳያደርጋት ነው የምፈረው። እግዚአብሔርን ወንድ ልጅ ካልፈለገ በግድ እንደዚህ የናቃት ዝቅ ከፍ ያደረጋት እስከሚመታት ድረስ የደረሰ ወንድ እውነት ለትዳሪ ይሆናል ብላችሁ ታስባላችሁ? ለሴት ልጅ እንኳን ክብር የሉም፣ እውነት ክብር የሉም። ዛሬ ኤሉ እንደዚህ እያደረገ እሱ ፍቅረኛ እንግዲህ የሆነ ነገር ጥፋት ብታደርገው ወይም ከሌላ ሰው ጋር ብታገኝ እሷም እንደዚህ ነው የሚያደርጋት ማለት ነው። ገባችው? ወንድ ልጅ ለሴት ልጅ ክብር ከሌለ ለትዳርም ክብር የለውም ማለት ነው እና ኤሉ የኔ ቆንጆ ለወንድ ልጅ ብለሽ አታለቅሽ። ደግሞ ለወንድ ልጅ ዝቃት በይ ማለት ደግሞ አታለቅሽ። እሱ ቢሄድ ሌላ ወንድ ይመጣው። ጥርግ በል አፈሪ ብለው ሲያስጠላ፣ ምን አይነት ጂላ ጀል ነው። እንዴት እንዳስጠለኝ ጌታ ረበስማ። የዛሬ ቪዲዮ በጣም ሁላችሁም አናድዶና ኤሉም አናደኛለች። እግዚአብሔርን ብዙዎቹ በኤሉም እንዳዘናችሁ ነው፣ ብዙ ኮሜንቱ እንደዛ ነው። ኤሉ ላይም የተናደደም አለ፣ ያብ ላይም እየተናደደ ሰው አለ። ያብ በጣም ትልቅ ጥፋት አጥቷል። የገፈተራት ምን እያደረጋት፣ ማቀፍ እንኳን አልፈለገም። ቤተሰብ ማለት ነው ምንድን ነው ሉ እኮ አልጋ ላይ ያልሆነችም ከሌላ ወንድ ጋር አልተገኘችም አልጋ ላይ። አረ በጣም ነው የሚያስቀለፈ። ፈጣሪ ስም